የኢትዮጵያ ብሔራዊ ባንክ በትናንትናው ዕለት የአንድ የዶላርን ዋጋ እጅግ በከፍተኛ ሁኔታ ጭማሪ አድርጓል። ይህ ሁኔታ ምናልባት የጥቁር ገበያ ሐዋላን ያዳክመዋል ቢባልም እጅግ በሚገርምና በሚደንቅ ሁኔታ የጥቁር ገበያ ሐዋላ አዳሩን ሙሉ በሙሉ ጨምሯል። እነዚህ ሀገራቶች እነማን ናቸው? አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልኝ ክቡራትና ክቡራን አድማጭ ተመልካቾቻችን ሁሉ ሰላም ሁሉ መልካም ከኛ ጋር ሁሉ ሰላም ነው። ከጊዜ ወደ ጊዜ ከቀን ወደ ቀን እየተባባሰ የመጣው የጥቁር ገበያ ሐዋላ እንግዲህ አዳሩን ባልተጠበቀ ሁኔታ ሁሉም በሚባል ሀገራት ላይ ጭማሪ አድርጎ የ18 ሀገራትን መረጃ ይጀላችሁ ቀርቤ ያለው ቪዲዮን ላይክ ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ። ከዛ በፊት ክብራን የቻናል ቤተሰቦች በትናንትናው ዕለት እንግዲህ የኢትዮጵያ ብሔራዊ ባንክ ዶላርን ለጨረታ አቅርበዋል። ይህም በትይዩ ገበያና በባንኮች መካከል ያለውን ሰፊ ልዩነት ለማጥበብ ከዚህ በፊት በዘጠነኛው ዙር ላይ አንድ አሜሪካ ዶላር በ137 ብር አካባቢ ማቅረቡ ይታወሳል። አሁን ላይ ግን በትናንትናው ዕለት እንግዲህ እጅግ በከፍተኛ ሁኔታ ጭማሪ በማድረግ አንድ አሜሪካ ዶላርን 148 ብር ማቅረቡ በተለይ የጥቁር ገበያውን ያዳክመዋል ቢባልም በዛሬው ዕለት ግን የጥቁር ገበያ ጭማሪ አድርጎ ተመልክተን ሙሉ ዝርዝሩን ነው እንግዲህ ወደ እናንተ ይዘንላችሁ የቀረብ ነው። በዛሬው ዕለት እንግዲህ አንድ አሜሪካ ዶላርን ስንመለከት ትላንትና 171 ብር የነበረ ቢሆንም በዛሬው ዕለት በዚህ ሰዓት በዚህ ደቂቃ 174 ብር ከ15 ሳንቲም ሲመነዘር 100 የአሜሪካ ዶላር 17415 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው የካናዳ ዶላር ነው። በዛሬው ዕለት እንግዲህ አንድ የካናዳ ዶላር 123 ብር 45 ሳንቲም ሲመነዘር 100 የካናዳ ዶላር 12345 ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው ፓውንድ ስተርሊ ነው። በዛሬው ዕለት 1 ፓውንድ ስተርሊ 230 ብር ከ85 ሳንቲም ሲመነዘር 100 ፓውንድ ስተርሊ 23 ሺህ ከ85 ሳንቲም እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው በምንዛሪ ደረጃ የዓለማችን ቁጥር አንድ የሆነችው የኩዌት ዲናርን ስንመለከት 564 ብር ከ25 ሳንቲም ሲመነዘር 100 የኩዌት ዲናር 56 አራት መቶ ሃያ አምስት የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው ዩሮ ነው። በዛሬው ዕለት እንግዲህ አንድ ዩሮ ስንመለከት 200 ብር ከ90 ሳንቲም ሲመነዘር 100 ዩሮ 20 ሺህ ከ90 ሳንቲም እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው እንግዲህ የሳውዲ ሪያል ነው። በዛሬው ዕለት የኳተር ሪያል መረጃው የለንም። ኳተርና አካባቢው ያላቸው እንደወትረው በኮመንት አስነብቡን። በዛሬ ሁለት የሳዑዲ ሪያልን ስንመለከት ጭማሪ በማድረግ 46 ብር ከ35 ሳንቲም ሲመነዘር 100 የሳዑዲ ሪያል 4635 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው የስዊስ ፍራንክ ነው። በዛሬ ሁለት እንግዲህ አንድ የስዊስ ፍራንክን ስንመለከት 215 ብር ከ60 ሳንቲም ሲመነዘር 100 የስዊስ ፍራንክ 21560 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሪ ደረጃ የዓለማችን ቁጥር ሁለት የሆነችው የባህሪን ዲናር ናት። በዛሬው ዕለት አንድ የባህሪን ዲናር 458 ብር ከ90 ሳንቲም ሲመነዘር 100 የባህሪን ዲናር 45890 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው ዩናይትድ አረብ ኤምሬት የዱባይ ድርሃምን ስንመለከት በዛሬ በዛሬው ዕለት እንግዲህ ጭማሪ አድርጓል አንድ የዱባይ ድርሃም 47 ብር ከ65 ሳንቲም ሲመነዘር 100 የዱባይ ድርሃም 4765 የኢትዮጵያ ብር ሲመነዘር እይውላል ማለት ነው። ሌላው የአውስትራሊያ ዶላር ነው። በዛሬው ዕለት አንድ የአውስትራሊያ ዶላር 112 ብር ከ60 ሳንቲም ሲመነዘር 100 የአውስትራሊያ ዶላር 11260 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የጆርዳን ዲናር ነው በዛሬ ዕለትም አንድ የጆርዳን ዲናር 244 ብር ከ30 ሳንቲም ሲመነዘር 100 የጆርዳን ዲናር 24430 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው በምንዛሪ ደረጃ የዓለማችን ቁጥር 3 የሆነችው የኦማር ሪያል ናት። በዛሬ ዕለትም አንድ የኦማር ሪያልን ስንመለከት 449 ብር ከ75 ሳንቲም ሲመነዘር አንድ መቶ የኦማር ሪያል 44975 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው የቻይና ዩዋን ነው። በዛሬው ዕለትም አንድ ቻይና ዩዋንን ስንመለከት 24 ብር ከ90 ሳንቲም ሲመነዘር 100 የቻይና ዩዋን 2490 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው እንግዲህ የእስራኤል ሽቅል ነው በዛሬው ውለትም አንድ የእስራኤል ሸቀልን ስንመለከት 52 ብር ከ65 ሳንቲም ሲመነዘር 100 የእስራኤል ሸቀል 5265 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የቱርኮ ሽሌሌ ነው። በዛሬው ውለት አንድ የቱርክ ሊራ 4 ብር ከ13 ሳንቲም ሲመነዘር 100 ቱርክ ሊራ 413 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የኢጂፕሽያን ፓውንድ ነው። በዛሬው ዕለትም አንድ የኢጂፕሽያን ፓውንድን ስንመለከት 3 ብር ከ62 ሳንቲም ሲመነዘር 100 የኢጂፕሽያን ፓውንድ 362 የኢትዮጵያ ብር ሲመነዘር እንደሚውል እንግዲህ ከተለያዩ ዌብሳይት ድረገጽ ላይ በዚህ ሰዓት ያገኘነውን መረጃ ወደ እናንተ አድርሰናል። እንግዲህ በትናንትና ዕለት የነበረው የጥቁር ገበያ ሐዋላ አዳሩን በ24 ሰዓት ውስጥ እንግዲህ ሁሉም በሚባል መልኩ በከፍተኛ ሁኔታ ጭማሪ አድርጎ ነው ወደ እናንተ ይዘንላችሁ የቀረብ ነው። በተለይ በትናንትና ሁለት የኢትዮጵያ ብሔራዊ ባንክ ዶላርን ለጨረታ አቅርበዋል። እንደሚታወቀው ከዚህ በፊት ወደ ዘጠኝ አካባቢ የሚሆኑ ዶላርን ለጨረታ ብሔራዊ ባንክ ሲያቀርብ በማግስቱ የጥቁር ገበያ ሐዋላ እጅግ በከፍተኛ ሁኔታ ወርዶና አሽቆልቁሎ ነበር የምናገኘው። በዛሬ ሁለት ግን ያለው የምንዛሬ ዋጋ ተመን የጥቁር ገበያ መጨመር በሀገራችን ኢኮኖሚ ላይ እንግዲህ ከፍተኛ የሆነን አሉታዊ ተጽዕኖ ይፈጥራል። ይህ ደግሞ ለሀገራችን ሕዝብ እጅግ በጣም የራስ ምታት ነው። ሐዋላ መጥፋት ያለበት ያለበትና ሁላችሁም ወደ ህጋዊ መታችሁ ህብረተሰባችሁንና አገራችሁን መጥቀም ይኖርባችኋል እላለሁ። እንግዲህ ለዛሬ ያስኩላችሁ ዕለታዊ የምንዛሬ ዋጋ ተመን ይህንን ይመስላል። የባንኮች የምንዛሬ መረጃ በዚህ ሰዓት ከእጅ ስላልደረሰ ነው ከተቻለ እንግዲህ ከሰዓት በኋላ የማደርሳችሁ ይሆናል። እንዲሁም በነገ ዕለት እንግዲህ ካላደረስኳችሁ ለነገ ይሆናል ማለት ነው። ቪዲዮን ላይክ ላይክ ሸርሸር ሼር እያደረጋችሁ ለብዙ ኢትዮጵያን እህት ወንድሞች እንዲደርስ አድርጉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ እያልኩኝ ለጧቱ ያስኩላችሁ መረጃዬን ይመስላል። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን የሰጠን። በሌላ ቪዲዮ እስከምንገናኝ ወሰላሙ አሌይኩም ወራህመቱላህ